ሰላም ሰላም፣ ጠና ስጥልኝ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የኢትዮጵያ ብሔራዊ ባንክ የውጭ ባንኮች ሀገር ውስጥ ገብተው ስራ ለመጀመር የሚያስፈልጋቸውን መስፈርትና አጠቃላይ ስርዓት የሚደነግግ መመሪያ አውጥቷል። በዚህም መሰረት ዝቅተኛ ካፒታል አርባ ሚሊዮን ዶላር ማቅረብ እንዳለባቸው ነው። እንግዲህ በዚህ መመሪያ የተደነገገው አጠቃላይ ዝርዝር መረጃው ምን ይመስላል የሚለውን አንድ በአንድ የምነግራችሁ ነው የሚሆነው። በሌላ በኩል አሜሪካ በፕሬዚዳንቷ ትራምፕ በኩል አምሳ ሰባት በሚደርሱ የዓለም ሀገራት ላይ የንግድ ታሪፍ አውጥታለች ጥላለች። ኢትዮጵያም የንግድ ታሪፍ ተጥሎባታል። የትራምፕን ውሳኔ በደስታ እንደምትቀበለው ነው የገለጽ ችው ይህንን መረጃ ለእናንተ የማቀርብላችሁ ነው የሚሆነው። አብራችሁ እንድትቆዩና እነዚህን በጣም ጠቃሚ የሆኑ ወሳኝ የሆኑ መረጃዎች እንድትሰሟቸው እጋብዛችኋለሁ። የኢትዮጵያ ብሔራዊ ባንክ እንግዲህ የውጭ ባንኮች በኢትዮጵያ ገብተው አገልግሎት እንዲሰጡ የሚያስችል የፈቃድ አሰጣጥ ረቂቅ መመሪያን ይፋ አድርጓል። የውጭ ባንኮችም በኢትዮጵያ ስራ ለመጀመር ዝቅተኛ የተከፈለ ካፒታላቸው አርባ ሚሊዮን ዶላር ማቅረብ እንዳለባቸው ነው በዚህ መመሪያ የተመለከተው። መመሪያው እንግዲህ በርካታ ቅድመ ሁኔታዎችን የሚዘረዝር መሆኑን ነው የተመለከትነው። በዋናነት ግን የውጭ ባንኮች በአራት አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ያስችላቸዋል። በዚህ መመሪያ መሰረት የመጀመሪያው እንግዲህ ተቀጥላ ወይም መጋቢ ባንክ በስማቸው መክፈት ነው። ተቀጥላ ወይም መጋቢ ባንክ ለመክፈትም አምስት ቢሊዮን የኢትዮጵያ ብር እኩል የሆነ ወይም በአሁኑ ምንዛሬ አርባ ሚሊዮን ዶላር የሚጠጋ ዝቅተኛ የተከፈለ ካፒታል በቅድሚያ ወደ ኢትዮጵያ መላክና በኢትዮጵያ ውስጥ ባለ ባንክ ውስጥ በዝግ አካውንት ማስቀመጥ እንደሚያስፈልግ በመመሪያው ተቀምጧል። የውጭ ባንኮቹ እንግዲህ የሚያመጡትን ገንዘብ ምንጭ ረጃ ማቅረብን ጨምሮ በርካታ ቅድመ ሁኔታዎችን በሰነድ ማሟላት እንደሚጠበቅባቸው ነው በዚህ መመሪያ የተገለጸው። ሁለተኛው አማራጭ ደግሞ ቅርንጫፍ መክፈት ሲሆን ይህም ተመሳሳይ አርባ ሚሊዮን ዶላር ዝቅተኛ የተከፈለ ካፒታል በቅድሚያ በኢትዮጵያ ማስቀመጥ ይጠበቅባቸዋል። በኢትዮጵያ ቅርንጫፍ መክፈት እንደፈለጉ ማስረዳት፣ ቅድመ የአዋጭነት ጥናት ማቅረብ፣ የገንዘቡን ምንጭ ማሳየት፣ ህጋዊ ሰነዶችን ከዋናው ባንክ ከተመዘገበበት አገር ማቅረብ፣ የባንኩን የባለቤቶች ዝርዝር ማቅረብ፣ በቀጥታም ሆነ በተዘዋዋሪ ከባንኩ ጋር ግንኙነት ያላቸውን አካላት ዝርዝር ማቅረብ፣ ባንኩ በኢትዮጵያ ውስጥ ለመስራት ያቀደውን ስራ ማስረዳት፣ የጥቅም ግጭቶች እንዴት እንደሚያስቀርና የመሳሰሉትን በርካታ ጉዳዮች በሰነድ ማስረዳት ይጠበቅበታል ነው የተባለው። ማንኛውም በእነዚህ ሂደቶች አልፎ ከኢትዮጵያ ብሔራዊ ባንክ ፍቃድ ያገኘ የውጭ ባንክ እንግዲህ በአስራ ሁለት ወራት ወይም በአንድ ዓመት ጊዜ ውስጥ ስራ መጀመር ይጠበቅበታል ተብሏል። ሶስተኛው አማራጭ ደግሞ የውክልና ቢሮ መክፈት ሲሆን ስራዎችን ከማቀላጠፍ ባለፈ የባንክ ስራ መስራት አይፈቀድለትም። አራተኛው አማራጭ በኢትዮጵያ ውስጥ ካሉት ባንኮች ውስጥ አክሲዮን ገዝቶ መግባት ነው። የውጭ ዜጎችና በውጭ ዜጎች ባለቤትነት የተያዙ ኢትዮጵያዊ ተቋማት ኢትዮጵያ ውስጥ ያሉትን ባንኮች አክሲዮን እስከ 49% ድረስ መግዛት እንደሚችሉ በዚህ መመሪያ ተደንግጓል። ልዩ ኢንቨስተር ወይም ስትራቴጂክ ኢንቨስተር ግን ከ40 በመቶ በላይ አክሲዮን በአንድ የኢትዮጵያ ባንክ ውስጥ መግዛት አይችልም ነው የተባለው። አዲሱ መመሪያ እንግዲህ በቅርቡ የጸደቀው የባንክ ስራ አዋጅ ማስፈጸሚያ ነው። በቅርቡ የብሔራዊ ባንክ ገዢ ፈቃድ የሚሰጠው ከኢትዮጵያ ጋር ወዳጅ ከሆኑ አገሮች ለሚመጡ ባንኮች እንደሆነ መጥቀሳቸው ይታወሳል። ውድና የተከበራችሁ የፕሮግራሜ ተከታታዮች በእነዚህ አራት ዘርፎች እንግዲህ የውጭ ባንኮች ስራ ለመጀመር ዝቅተኛ የተከፈለ አርባ ሚሊዮን ዶላር ካፒታል ማቅረብ ያለባቸው የዚህ በኢትዮጵያ ብሔራዊ ባንክ የወጣው ይሄ አዲሱ መመሪያ እንግዲህ ይደነግጋል። ወደፊት እንግዲህ የመመሪያ ጸድቆ ስራ ላይ ሲሆን እንደዚሁም ደግሞ ኢትዮጵያ ወዳጅ ከሆነችባቸው ሀገሮች የሚመጡ የትኞቹስ ባንኮች ናቸው፣ የትኞቹስ ናቸው የኢትዮጵያ ወዳጅ ሀገሮች የሚሉትን እና ሌሎች በዚህ ዘርፍ ላይ ያለውን ጉዳይ ለእናንተ የማቀርብላችሁ ነው የሚሆነው። ውድና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ የኢትዮጵያ ብሔራዊ ባንክ በተደጋጋሚ የውጭ ባንኮች ሀገር ውስጥ ገብተው እንዲሰሩ ለማስቻል የተለያዩ መመሪያ፣ አዋጅ፣ እንደዚሁም ደንብ በማውጣት እየሰራሁ ነው በማለት በተደጋጋሚ እየገለጸ ይገኛል። እንግዲህ ባንኮቹ መቼ ወደ ሀገር ውስጥ ገብተው ስራ ይጀምራሉ የሚለው ስቲል በሂደት ላይ ነው ያለው። ወደ ሁለተኛው መረጃ የሳልፍ። እንግዲህ ፕሬዚዳንት ትራምፕ በእያንዳንዱ ሀገር ላይ ሃምሳ ሰባት በሚደርሱ የዓለም ሀገራት ላይ አዲስ የታሪፍ ስርዓት ጥሏል። መጥፎ ተዋናዮች ብለው የጠሯቸው ሀገራት ላይ በጣም ከፍተኛ ታሪፍ ነው የጣሉባቸው። እንግዲህ እንደነ ካምቦዲያ፣ ላኦስ ያሉ ሀገሮች 49 ፐርሰንትና 48 ፐርሰንት ተጥሎባቸዋል። ከአፍሪካ ማዳጋስካር 47 ፐርሰንት የተጣለባት ሲሆን እንደ ደቡብ አፍሪካ፣ አልጄሪያ እና እንደ አንጎላ ያሉት አንጎላ 32 ፐርሰንት እንደ አልጄሪያ እና ደግሞ ደቡብ አፍሪካ ደግሞ 30 ፐርሰንት ከአፍሪካ ከፍተኛ የተጣለባቸው ሀገራት ናቸው። እንግዲህ ኢትዮጵያም 10 ፐርሰንት ታሪፍ ተጥሎባታል። ኢትዮጵያ ከአሜሪካ የቀረበላትን ወይም የተጣለባትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል ነው የገለጸችው። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል ስትገልጽ ይህ አወቃቀር እንግዲህ የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ አስር ፐርሰንት ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ተብሏል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ማለትም በኢትዮጵያና በአሜሪካ መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ነው የገለጸው። የገንዘብ ሚኒስትር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናም እና ባንግላዴሽ ካሉ ትላልቅ የማምረቻ ማዕከላት ጋር ስትወ ወዳደር የተሻለ እድል እንዲኖራት ያደርጋል ብሏል። የ10 ፐርሰንት ታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲሉ ሚኒስትሩ አስታውቀዋል። የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያሳድጋል ሲሉ ነው ተስፋ ይጣልበታል የተባለው። ድን የተከበራችሁ የፕሮግራሚ ተከታታዮች እንግዲህ ዝቅተኛ የሚባለው የታሪፍ መጠን 10% ነው። ከነዚህ አስር ፐርሰንት ከተጣለባቸው ሀገራት መካከል ደግሞ አንዷ ኢትዮጵያ ናት። ጎረቤታችን ኬንያም አስር ፐርሰንት ከተጣለባቸው ሀገሮች አንዱ ናት። ሌላም እነ ብራዚል እንደዚሁ 10% ሲንጋፖር፣ ቺሊ፣ ኢጅፕት፣ ሆንዱራስ፣ ጓቴማላ፣ ኢኳዶር፣ አርጀንቲና፣ ኒውዚላንድ፣ እነ ዩናይትድ አረብ ኤሚሬትስ፣ ዶሚኒካን ሪፐብሊክ፣ ኮስታሪካ፣ ፔሩ፣ ተርኪ የመሳሰሉት ሀገሮች እንደዚሁ አስር ፐርሰንት የተጣለባቸው ሀገሮች ናቸው። ውድ የተከበራችሁ የፕሮግራሚንግ ተከታታዮች፣ በሌላ በኩል ግን ትራምፕ በሀገራት ላይ የጣለው ታሪፍ የንግድ ጦርነት እያጋጋለው እንደሚገኝ ነው ባለሙያዎች እየገለጹ ያሉት በገበያ ውስጥ ዶላር ጫና ውስጥ ገብቶ ውሏል። በዚህ ውሳኔ መሰረት የዶቼ ባንክ እንግዲህ ዛሬ ባወጣው የጀርመን ባንክ ማለት ነው ማስጠንቀቂያ ይሄ ትራምፕ አዲስ ታሪፍ በዶላር ላይ የመተማመን ቀውስ ሊያመጣ ይችላል ብሏል። በካፒታል ፍሰት ምደባ ላይ የሚደረጉ ዋና ዋና ለውጦች የገንዘብ ምንዛሬ መሰረታዊ ነገሮችን ሊያበላሹና ወደ ሚዛና ያልሆነ የምንዛሬ ተመኖ ዥንብር ሊያመሩ እንደሚችሉ ነው ዶቼ ባንክ የገለጸው። የዶናልድ ትራምፕ የቅርብ ጊዜው የታሪፍ ማዕበል በዩናይትድ ስቴትስ ያለውን የኢኮኖሚ ውድቀት ስጋት ባሳየበት ወቅት የዓለም ቀዳሚ የመጠባበቂያ ገንዘብ የሆነው ዶላር ዛሬ ሐሙስ ሰፊ የሽያጭ ጫና ገጥሞት ውሏል ነው የተባለው። የትራምፕ ታሪፍ ዶላርን ያሳድጋል ተብሎ ነበር። ዛሬ ተቃራሚው ለምን ተከሰተ? የሚለውን እንግዲህ የፋይናንስ ባለሙያዎችን እያነጋገረ የዋለበት ሁኔታ ነው። ወደ የተከበራቸው የፕሮግራሜ ተከታታዮች ያለው እንግዲህ እንደዚህ ያሉ ቢዝነስ ነክና ህግ ነክ መረጃዎችን ለእናንተ በቀጣይም የማቀርብላችሁ ነው የሚሆነው። ዛሬ እንግዲህ እነዚህን ሁለት ወሳኝ የሆኑ መረጃዎችን እንድትሰሟቸው ብዬ ነው ወደ እናንተ ያደረስኩት። መልካም ጊዜ እንዲሆንላችሁ እመኛለሁ።